ያምጠና አስጥልን ክብራንት መልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ከአገር እንግሊዝ አሁን የዘውዱ ሸጫጭት ዜናዎችን አቅርብላችኋለሁ። አብራችሁን ቆዩ። በቅድሚያም እርሶችን ነ ፋኖ ልዩ ኮማንዶዎቹን በገፍ አስመረቀ። የፖሊስ አዛዡም ተገደለ። በባቡር አደጋ ሰዎች ሞቱ። የክርስቲያን ታደለ ህይወት አደጋ ውስጥ ነው ተባለ። ምርጫው እንደሚራዘም ተገለጸ። የትምህርት ቋንቋ አማርኛ እንዲሆንም ምክር ቤቱ ወሰነ። የመንግስት ከፍተኛ ባለስልጣናት ኤርትራ ድንበር ገቡ። ብሔራዊ ባንክም ማስጠንቀቂያ ሰጠ። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆየው። ወለጋ ዳሬም ለዳግም የአማራ ጭፍጨፋ መዘጋጀቷ ተገለጸ። ዛሬም የኦሮሚያ ገዳይ ቡድን በገፍ ወደ ወለጋ ምድር ገብቶ ጭፍጨፋ ለማድረግ ተዘጋጅቷል። በምስራቅ ወለጋ ዞን ነው። ጊዳ አያና ወረዳን ጨምሮ አማራ በሚኖርባቸው የተለያዩ ወረዳዎች ልዩ ኃይል በብዛት እየገባ ሲገኝ፣ አንዳንድ አካባቢዎች ላይም ውጥረቱ ነግሷል። ውጥረቱ ከነገሰባቸው አካባቢዎች ጊዳያና ሲቡቡሬ ወረዳዎች በዋናነት ሲጠቀሱ ያገዛዙ ጥምር ጦር ወደ ፋኖች ቀጠና ድንገተኛ ትንኮሳ ተደጋጋሚ ማድረጉን ተከትሎ ሊያገረሽ እንደሚችል ነው የተገለጸው። በተያያዘ ዜናም የተለያዩ ፋኖ እንቅስቃሴዎች የሚደረጉባቸው ቀጠናዎች አካባቢ የኦሮሞ ሹፌሮችን በመግደል ተሳፋሪዎች ላይ ጥቃት በመሰንዘር ፋኖ የኦሮሞን ሕዝብ ጨፈጨፈ የሚል የሀሰት ትርክ ሁለቱን ሕዝብ ወደማያባራ ጦርነት እየገፋፉት እንደሚገኙም ነው የተገለጸው። እንዲሁም የተለያዩ አካባቢዎች ላይ ፋኖ ግንኙነት አላችሁ የተባሉ ወገኖች ለጥያቄ ትፈለጋላችሁ በሚል ወደ አልታወቀ ስፍራ እየተወሰዱ እንደሚገኙም ከስፍራው የመጡት መረጃዎች ያመለክታሉ። አማራ ላይ የሚደርሰውን ጭፍጨፋ ማቆም ይቻል ዘንድ ህብረተሰቡ አሁንም በማንኛውም ጉዳይ ላይ በፋኖ ጎን መቆም እንዳለበት፣ ኢትዮጵያንም መታደግ እንዳለበትም ተገልጿል። የአማራ ፋኖ በገፍ ኮማንዶቹን ማሰልጠኑ እና ማስመረቁ ተገለጸ። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ጃዊ መተክል አራተኛ ክፍለ ጦር ለተከታታይ ስድስት ወራቶች ያሰለጠናቸውን ሶስተኛ ዞር ኮማንዶ እና የእግረኛው ሰራዊት የፋኖ አባላት አስመረቀ። የክፍለ ጦሩ ልዩ ተወርዋሪ ሰንጥቅ ሻለቃ ሁለት ጊዜ ያስመረቀ ሲሆን አሁን ደግሞ ለሶስተኛ ጊዜ የበረሃው ዳኛ የሚል ስያሜ የተሰጣቸውን ያሳምነው ኮርስ ልዩ ኮማንዶ እና የእግረኛ ሰራዊት ፋኖች ማስመረቅ መቻላቸው ነው የተገለጸው። በሕዝባዊ አብዮት የተቀጣጠለው የአማራ የሕልውና ትግል ከጊዜ ወደ ጊዜ እየዘመነ በመምጣት ዘመናዊ የጦር መሳሪያን ከታጠቀው ማርኮ በመታጠቅ ወታደራዊ ሳይንስና ጥበብ የተላበሱ የእሳቱ ነበልባል ወጣቶች እያፈራ ይገኛለው የተባለው። ስለሆነም ጃዌ መተከል አራተኛ ክፍለ ጦር በስነ ልቦና እና በአካል ብቃት የተገነቡ አማራዊ እሴት የተላበሱ የምንጊዜውን ቁርጥ ቀን የሆኑ አይበገሬ ፋኖ ኃይሎችን ክፍለ ጦሩ እስከ ብርጌዶች ድረስ በበቂ ሁኔታ አሰልጥኖ ማስመረቁ ታውቋል። ይህ የነበልባል የሆነ የበረሃ መብረቅ ፋኖ ነው። ሰራጅ በርካታ ጀብዶች እየፈጸመ እንደሚገኝም ተገልጧል። አማራ ሀገራዊ ሁለንተናን ተሳትፎ እንዲረጋገጥና በህይወት የመኖር መብቱ እንዲጠበቅ ከተፈለገ ፋኖነት መተኪያ የሌለው ዘላለማዊ የማንነትና የነፃነት ተምሳሌት እንደሆነም ተገልጿል። ላንጨርሰው የጀመርነው የአማራ ትግል የለም ያለው የፋኖ ኃይል የህዝባችንን ሉና እስኪረጋገጥና ከዚያም ባሻገር የሚቀጥል የዘወትር ተግባራችን በአማራነት መደራጀት፣ መስልጠን፣ መታጠቅ፣ ጠላትን መደምሰስ ቁልፍ ተግባር ነው ሲልም ገልጦ አለ። ከፍተኛ የኮማንዶ ኃይል ያስመረቀው የፋኖ ኃይል የሰለጠነው ሰራዊታችን የህዝባችንን የሁሉና አደጋ የተረዳ አገራዊም ይሁን የምስራቅ አፍሪካን ብሎም የዓለሙን ወቅታዊ ፖለቲካ ነባራዊ የተገነዘበ ኃይል ነው ብሎታል። የአማራ ወጣት የማሰልጠን የማስታጠቅ ተግባራችን ይቀጥላል፣ በቀጠናችን በሁሉም አካባቢ ሁኔታ ማደራጀት፣ ማሰልጠን፣ መታጠቅ እንዲሁም ጠላትን መደምሰሳችን ይቀጥላል ሲል ፋኖ ለተመራቂዎቹ ይህንንም ገልጾላቸዋል። ኃላፊነቱንም ሰጥቷቸዋል። የፖሊስ አዛዡ ተገደለ። የስቴ የወረዳ የፖሊስ አዛዥ ኢንስፔክተር ልዩ እና ሌሎች በርካታ የጡት ቆራጭ ሰራዊቶች መደምሰሳቸው ነው የተገለጸው። አማራ ሆነው በአማራ ላይ ጭካኔ የተሞላበት ተግባር በመፈጸም በተለይም በዚህ በአማራን ለማጥፋት በተዘጋጀው የኦሮሞ ባለስልጣናትና ሹሞች የሚታዘዙ የአማራ ልጆች አሁንም ከህዝባቸው ጎን እንዲቆሙ ጥሪ ቀርቦላቸዋል። ይህን የማያደርጉ ከሆነ የማያዳግም እርምጃ መውሰዳችን ይቀጥላል ሲሉ ነው ፋኖቹ የገለጹት። ፋኖ በጠላት ላይ ከፍተኛ ጉዳት ማድረሱ ተገለጸ። በምዕራብ ጎንደር ነው መተማ ወረዳ ሽምለ ጋሪ የመሸገውን የአገዛዙን ጥምር ኃይል ክፉኛ ሙትና ቁስለኛ ማድረጉ የተገለጸው በትላንትና ሁለት በሽምለ ጋር የመሸገውን ጥምር ያገዛዙን ጸረ አማራ ቡድን በሀገር መከላከያ ስም በዘር ፖለቲካ የሰከረው በነበልባሎቹ ደጃዝማች አራተኛ ክፍለ ጦር በላይ ዘለቀ ብርጌድ ከመይሰው ከአሳ ሁለተኛ አጣና ዋሴ ክፍለ ጦር ባባየ ብርጌድ ጋር በመጣመር ነው ከንጋቱ 11 ሰዓት ጀምሮ ወደ ሽምለ ጋር ከተማ ዘልቆ በመግባት ሙሉ ቀኑ ሲያበራየው እየዋለው ብለዋል። ምሽጎቹን በማስለቀቅ ከከተማ በማስወጣት ኮንክሪት ምሽግ ውስጥ እንደገና መልሶ ቀብሯቸዋል የተረፉትን ሲል የገለጸው ፋኖ ነው። ሌሎች የአጣና ዋሴ ሁለት ብርጌዶች የጠላትን ኃይል ጭምር እንዳይኖር በር በመዝጋት ከፍተኛ ርብርብ አድርገዋል ሲሉም ገልጠዋል። ሙሉ ቀኑን በመፋለም ከተማዋን ሙሉ ለሙሉ መቆጣጠር መቻሉን የገለጸው የፋኖ ኃይል የአጣና ዋሴ ክፍለ ጦር የህዝብ ግንኙነት እንደገለጸው በዚህ አውደ ውጊያ የምርኮኛው የብርሃኖ ጆላ ጥምር ኃይል በጊዜው በውል ያልታወቁ ነገር ግን ከፍተኛ ቁጥር ያለው ሞትና ቁስለኛ ማስተናገዱን ነው የገለጸው። አገዛዙ በንጹሃን ላይ በፈጸመው የሞርታር ጥቃት በዘጠኝ ዓመት ታዳጊ ህፃን ላይ ከፍተኛ አካል ጉዳት መድረሱ ታወቀ። በአውደ ግንባር የተሸነፈው የብልጽግናው አገዛዝ የአማራን ህዝብ ጥላቻ ግቶ በአሰማራው ሰራዊት በአራቱም ግዛቶች ከሚፈጸምባቸው አሰቃቂ ግድያዎች ባሻገር ንጹሐንን ኢላማ ያደረጉ ጥቃቶች መፈጸማቸውን ቀጥሏል። በሸዋ ጠቅላይ ግዛት እዝ በይፋት አውራጃ አንጾኬ ገምዛ ወረዳ ነው አምቦ ውሃ ልዩ ቦታው አስለሌ ቀለበት ወንበር ቀበሌ ላይ ንጹሐን በተወረወረ የሞርተ ጥቃት ሙራድ መሐመድ ሰይድ የተባለ ዘጠኝ ዓመት ታዳጊ ደግሞ የሁለት እጆች ጣቶች በአሳዛኝ ሁኔታ መጎዳታቸው ነው የተገለጸው። አሁን ወደ ሌሎች ዜናዎች እናመራለን። አዲስ አበባ በትላንትና ሁለት ገርጂ ወደ ዩኒቲ ዩኒቨርሲቲ መታጠፊያ መብራት ላይ አንድ ሴት ዲዛይር መኪና እያሽከረከረች መታ በቆመችበት ነው ወታደራዊ ዩኒፎርም የለበሱ ሰዎች ሴትየዋን ከመኪናዋ ጎትተው ከአስፋልት ከጣሏት በኋላ መኪናዋን ቀምተው ለማምለጥ ይሞክራሉ። በዚህ ጊዜ ነው ትራፊክ ፖሊሱ ያይና ሳይረን እያስጮኸ ይከተላቸዋል። የተደናገሩት ሌቦችም ለማምለጥ በተቃራኒ አቅጣጫ ሲሄዱ ነው በአንዲት ሌላ መኪና አሽከርካሪ ጋር ይጋጫሉ። በዚህ ጊዜ ትራፊክ ፖሊሱ ይደርስና ግብ ግብ ይፈጠራል። በአካባቢው ሰው ትብብር በቁጥጥር ስር ይውላሉ። የተጎዳች ባለመኪናም ወደ ሆስፒታል ትወሰዳለች። ሰዎቹ በትክክል የህግ አስከባሪ አልነበሩም ሲያዙ በኢትዮጵያ ውስጥ በተለይም አብይ አህመድ ስልጣን ከያዘ ጀምሮ እጅግ በርካታ የወንጀል ድርጊቶች እየተበራከቱ መሆኑን የገለጹት የአይን ማኞች ምን ሀገር አለን? አሁን በጠራራ ፀሐይ እንዲህ አይነት የወታደር ልብስ እየለበሱ መዝረፍ የጀመሩ ይህ የሆነበት ምክንያት በተለይም ከወታደሮቹ ወታደሮቹ ጭምር ሳይቀሩ በወንጀልና ዘረፋ ላይ በመሰማራታቸው ምክንያት ይህ የሌሎችንም የወንጀል ድርጊት አበረታቷል ሲሉ በመንግስት በኩል ያሉትን የህግ ክፍተቶች በትክክል የሚያመላክቱ ናቸው ሲሉ ይወቅሳሉ የብልጽግናውን አገዛዘን በድሬዳዋ ደዋሌ ባቡር መስመር ላይ በደረሰ አደጋ አስራ አራት ሰዎች ሞቱ መነሻውን ደወሌ አድርጎ ወደ ድሬዳዋ በመጓዝ ላይ የነበረ የህዝብ ማመላለሻ ባቡር ነው በሶማሌ ክልል ሸኔሌ ወረዳ አደጋ ያጋጠመው በድሬዳዋ ደወሌ ባቡር መስመር ላይ በደረሰው አደጋ ነው የ14 ሰዎች ህይወት በ9 ሰዎች ላይ ደግሞ ከባድና ቀላል አካል ጉዳት ደርሶባቸዋል የተባለው ከአደጋ ሁኔታ አንጻር የሟቾቹ ቁጥር ሊጨምር እንደሚችል የተገለጸ ሲሆን በተመሳሳይ አደጋ የደረሰባቸው ሰዎች ቁጥርም ይጨምራል ነው የተባለው የክርስቲያን ታደለ አደጋ ውስጥ መሆኑ ተነገረ። ክርስቲያን ታደለ በፌዴራል ከፍተኛ ፍርድ ቤት ጥቅምት 10 2018 በነበረው ችሎት የቂሊንጦ ማረሚያ ቤቶች እና ኃላፊዎች በተመለከተ ያቀረበው አቤቱታ በከፊል ይህንን ይመስላል። ኢንስፔክተር ድሪባ ለሶስት ጊዜ ያህል ደም እየፈሰሰኝ ነው በአስቸኳይ ሕክምና ያስፈልገኛል ብዬ በጠየቅኩት ጊዜ ሕክምና እንዳልሄድ ከልክሎኛል ይላል ክርስቲያን ታደለ ለፍርድ ቤቱ። ከፍርድ ቤትም ሆነ ተብሎ ስልታዊ በሆነ መንገድ በሕክምና እጦት በህመም እንድንሞት እየተሰራብን ነው ሲል የገለጸው ክርስቲያን ታደለ ኦፕሬሽን ተሰርቻለሁ፣ አሁንም ደም እየፈሰሰኝ ነው። ይህ ችግር በአስተያየት ብቻ ሊታለፍ የሚቻል አይደለም፣ የህይወት ጉዳይ ነው ሲል ለፍርድ ቤቱ ተናግረዋል። መርስ ሊሰጡ የመጡት አቶ ኤፍሬም አላውቃቸውም። ገዳውንም ጉዳዩንም አላጣሩም። በመሆኑም የህክምና የከለከሉኝ ኢንጂነር ድሪባ መጥተው ሊጠየቁልኝ ይገባል ሲል ፍርድ ቤቱን የጠየቀው ክርስቲያን ታደለ የተፈጸመብኝ የሰብአዊ መብት ጥሰትና ህይወቴ አደጋ ላይ የሚጥል ወንጀል በመሆኑ ጉዳዬ ከህግ አንጻር ታይቶ መፍትሄ ሊሰጠኝ ይገባልም ሲል ጠይቋል። ፍተሻው ማንነትን ተኮር ስድብ አለበት። እኔ ካጠፋው ጠይቁኝ እንጂ አማራ ለምን ይሰደባል? ሲልም ጥያቄውን አንስቷል። ለፍርድ ቤቱም ክቡር ዳኞች አሁን በህይወቴ ላታገኙ ትችላላችሁ፣ በኋላ እንዳትጸጸቱ መፍትሄ ስጡኝ ሲል ጠይቀዋል። በተለይም ዞን አራትና አምስት ለምንገኝ የሽብር ተከሳሾች በኛ በቤተሰቦቻችን ላይ የተለየ ፍተሻ የሚደረግ ሽፍታ መድበውብናል፣ እያለው ክርስቲያን ታደለ በቂ ብርሃን የማያስገባ በርና መስኮት በተገጠመለት ከሽንት ቤት ጎን በተሰራ ክፍል ነው እየታሰር ነው። ተው ይህ ጊዜ ያልፋል። ትውልድ ቂም አታውርሱ። የስካሁኑ ይበቃል። ፍትህ ለሁሉም እኩል ነው። በዘረኝነት የሚሰራ ዳኝነት ውጤት የለውም። ሀገራችን ኢትዮጵያን ለዚህ መከራና ችግር የሚዳርጉትን አካላቶች የፍትህ አካል ውሳኔ ሊሰጥ ይገባል ሲልም ክርስቲያን ታደለ ለፍርድ ቤቱ ብሶቱን አሰምቷል። ከህግ ውጭ የመንግስት ሰራተኞችን ደሞዝ መቁረጥ አሳሰብ የሆኗል ሲል የኢትዮጵያ እንባ ጠባቂ ተቋም አስታወቀም። የመንግስት መስሪያ ቤቱ በፍርድ ቤት ከሚሰጠው ትዕዛዝ ወይንም በህግ በግልጽ ከተደነገጉ ውጭ ሰራተኞች ደሞዝ ላይ መቁረጥ አስተዳደር በደል በመሆኑ ችግሩ በተከሰተባቸው አካባቢዎች ሁሉ ስለ ጉዳዩ ልዩ ትኩረት በመስጠት ተገቢው እርምት ሊደረግ ይገባል ሲል የህዝብ ጠባቂ ተቋም አሳወቀ። ምርጫው ሊራዘም እንደሚችል ተገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ሀገራዊ የምርጫ ሰሌዳ በሚመለከት የፖለቲካ ፓርቲዎች ለማወያየት ለጋዜጠኞች ዝግ የሆነ ስብሰባ ትላንት አድርጎ እንደነበረ ይታወቃል። ይሁንና የፓርቲው በጊዜው ሰሌዳው ላይ ከመወያየቱ በፊት የሀገሪቱ ሰላምና ጸጥታ ነፃ ምርጫ ለማድረግ አስቸኳይ አይደለም የሚል መከራከሪያም አቅርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ሀገር አቀፍ ምርጫ የሚካሄድበት ረቂቅን የጊዜ ሰሌዳ ለፖለቲካ ፓርቲዎቹ ለውይይት ባቀረበበት ወቅት ነው ተቃውሞ እንደገጠመው የተሰማው። ለጋዜጠኞቹ ዝግ የነበረው የቦርዱና የፖለቲካ ፓርቲዎቹ ተወካች ውይይት ዋና አጀንዳም የምርጫ ማስኬጃው ረቂቅ የጊዜ ሰሌዳ ቢሆንም የውይይቱ ተሳታፊዎች የፖለቲካ ፓርቲዎች ተወካዮች ግን በአገሪቱ ምርጫ ለማካሄድ ከሰላምና ፀጥታ እንዲሁም ከፖለቲካው ምህዳር ጋር የተያዙ አስቻይ ሁኔታዎች በመኖር አለመኖራቸው ላይ ቦርዱ እና ፓርቲዎቹ በስምምነት ላይ ባልደርሱበት ሁኔታ በምርጫ ማካሄጃ ጊዜ ላይ ሰሌዳ መነጋገር አንችልም በሚል ተቃውሞ አሰምተዋል። የፖለቲካ ፓርቲዎቹ ተወካዮች ግን ኢትዮጵያ ከሰላም ጸጥታ አንጻር አሁን ባለችበት ነባራዊ ሁኔታ ነፃና ፍትህ አገር አቀፍ ምርጫ ማካሄድ የማይቻል ቁመና ላይ አይደለችም በማለት የምርጫ ቦርዱ አመራሮች እንደሞገቱ ከምንጮቻችን ያገረኘው መረጃ ያመለክታል። አብዛኞቹ ፓርቲዎች በተለይ በአማራ፣ በኦሮሚያ፣ በትግራይ ክልሉ የጸጥታ ሁኔታዎች ነፃና ተሳታፊ ምርጫ ለማካሄድ አስቻይ አይደሉም የሚል አቋም ይዘው ከስብሰባው መበተናቸው ነው የተገለጸው። በዚህም ምክንያት ምናልባት ይህ ምርጫ ሊራዘም እንደሚችልም አንዳንድ ወገኖች አስተያየት እየተሰጠ ነው። አማርኛ የትምህርት ቋንቋ እንዲሆን ምክር ቤቱ ውሳኔ አስተላለፈ። የቤኒሸንጉል ጉሙዝ ክልል መንግስት ከዘንድሮ ዓመት ጀምሮ የክልሉ የትምህርት ቋንቋ አማርኛ እንዲሆን እና ሰባት የአፍ መፍቻ ቋንቋዎች እንደ አንድ የትምህርት አይነት እየተሰጡ እንዲቀጥሉ ውሳኔውን አሳልፈዋል። የቤኒሸንጉል ጉሙዝ ክልል ትምህርት ቢሮ በክልሉ ላሉ የወረዳ ልዩ ወረዳ፣ ከተማ አስተዳደር መዋቅሮች የጻፈው ደብዳቤ ከዘንድሮ ከ2018 ትምህርት ዘመን አስተዳደር ይህ አሰራር መቀየሩን አሳውቋል። የቢሮ ኃላፊው ዶክተር ተመስገን ዲሳሳ ውሳኔው መተላለፉን ለቢቢሲ አማርኛ ነው ያረጋገጡለት። በአርባ ምንጭ መንገድ ዝግ ሆነ። ለሁለተኛ ቀኑ በአርባ ምንጭ ወደ ኮንሶ ያለው የመንገድ ክፍል ኤልጎ ከተማ ላይ በተነሳው ግጭት ነው መንገዱ ለሁለተኛ ቀን እንደተዘጋ እንደሚገኝ ከአካባቢ የወጡት መረጃዎች የሚያመላክቱት መንገዱ በመዘጋቱ ምክንያት ቱሪስቶችን ጨምሮ የሚበላሽ አትክልት የጫኑ ተሽከርካሪዎችና የሕዝብ ትራንስፖርት ጉዞ ላይ የነበሩ መንገደኞች ችግር ላይ እንደወደቁም ከስፍራ ያገኘናቸው መረጃዎች ጠቁመዋል። ከፍተኛ የመንግስት ባለስልጣናቶች ኤርትራ ቦርደር ቡሬ መግባታቸው ተገለጸ። የፌዴራል መንግስት ከፍተኛ ባለስልጣናቶች ናቸው። ቡሬ ላይ መግባታቸው የተገለጸው የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ናቸው። ከስፍራው መገኘታቸውን የተገለጸው የሀገር መከላከያ አመራሮችና ከአፋር ክልል አመራሮች ያካተተ ቡድን በአሰብ በቅርብ ርቀት ወደምትገኘው ቡሬ ከተማ መግባታቸው የተገለጸ ሲሆን ኢትዮጵያና ኤርትራ በከፍተኛ ውጥረት ውስጥ በሆኑበት በዚህ ወቅት የተደረገው የከፍተኛ አመራሮች ጉብኝት ምክንያቱ ምን እንደሆነ በግልጽ የታወቀ ነገር ባይኖርም ግጭቱ ቀናሽ ተግባራትን ለመፈጸም ያለመ ሳይሆን አይቀርም ተብሏል። በአንዳንድ ወገኖች ዘንድ ይህ የጠብጫሪነት ጉዳይ እስካልቆመ ድረስ ችግሮቹ እየተባባሱ በኢትዮጵያ ላይ ይቀጥላልም ብለዋል። በተለይም እነዚህ ከፍተኛ መንግስት ባለስልጣናቶች በዚህ ሰዓት ሀገር ማረጋጋትና በአካባቢው ያለውን ጸጥታ ማስከበር ሲገባቸው ለሌላ የጠብጫሪነት ከጎረቤት ሀገር ጋር ማቀድና ማሰብ አደጋው ለኢትዮጵያ ሕዝብ መሆኑ ሊታወቅ ይገባልም ሲሉ ተናግረዋል። ለሃዋላ አስተላላፊዎች የመጨረሻ ማስጠንቀቂያ ብሔራዊ ባንክ ሰጠ። የኢትዮጵያ ብሔራዊ ባንክ ሕግ ወጥ ስራዎችን ያከናውናሉ ባላቸው የሐዋላ አስተላላፊዎች ላይ ነው የማዳግብ ሰፊ እርምጃ ለመውሰድ መዘጋጀቱን የብሔራዊ ባንክ ገዢ ዶክተር እዮብ ተካልኝ የተናገሩት። ባንኩ በሚወስደው እርምጃ የኢትዮጵያና የዓለም አቀፍ ሕግን የጠበቀ እንደሚሆን የገለጹት የብሔራዊ ባንኩ ገዢ በዚህ ተግባር የተሰማሩ ድርጅቶች ከድርጊታቸው እንዲታቀቡና አስፈላጊውን ጥንቃቄ እንዲያደርጉም አሳስበዋል። ዶክተር ዮብ በመጨረሻም ያሉት ይህ ማሳሰቢያ የሰጡት በዋሽንግተን ዲሲ ከሚገኙ ሐዋላ አስተላላፊ ድርጅቶች ጋር ከተነጋገሩ በኋላ እንደሆነም ታውቋል። የብሔራዊ ባንክ ገዢ ወደ ዋሽንግተን ዲሲ ያቀኑትም የዓለም ባንክ ግሩፕ እና የዓለም አቀፍ የገንዘብ ድርጅት አይኤምኤፍ ዓመታዊ ስብሰባ ለመካፈል እንደሆነም የተቀናጀ ሰፊ እርምጃ ለመውሰድ እያሰብን ነው። ይህንን አስቀድመን በግልጽ ነግረናቸዋል። እዚህ ላይ የተሰማሩ ሐዋላ አስተላላፊዎች ይህ የመጨረሻ ማሳሰቢያ መሆኑን አውቀው ጥንቃቄ እንዲያደርጉ አበክሬ ማሳሰብ ፈልጋለሁ። ክብራንት ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው አጫጭር ዜናዎች እንደዚህ ይመስሉ ነበረ። በቀጣይ ከፕሮፌሰር መሐመድ ሐሰን እንደዚሁም ደግሞ ከዶክተር አክሎክ ቢራራ ጋር የምናደርገው የቀጥታ ውይይት እንድትከታተሉ በመጋበዝ ከወዲሁ የዘውዱ ሾው ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ የጋበዝን ዜናዎቻችንን አበቃን። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩ ሰላም ጤና ይስጥልኝ።